በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የተከበራችሁ የክርስቶስ ቤተሰቦች፣ የድንግል ማርያም የእናታችን እንዲሁም የቅዱሳን ወዳጆች እንደምንሰነበታችሁ፣ በዛሬው ዕለት ወደ እናንተ ይዘንላችሁ የቀረብነው ሕፃኑ ሙሴን እና ሕፃኑ ኢየሱስን ምን አገናኛቸው በሚል ርዕስ ይሆናል። እንግዲህ በሰቆቃው ድንግል ላይ እንደምናገኘው ሙሴንና ጌታችን መድኃኒታችን ኢየሱስ ክርስቶስን የስደት ዘመኑን በማመሳሰል የሚጻፍ ታሪክ አለ። አህዱ ሕፃን ምብራውያን ማይዶ ተተከዝ ተገድፎ እምተሰጥሞ ውስተ ባሕር በእደ ወለተ ፈርዖን ተሃድፎ አውፃ ህዝብ ምድረ ግብፅ ወለጸሮሙ ቀሰፎ ሕፃነ ማርያም ከማሁ ምህፃና ተገሊላ ተሪፎ ፀዋ ጽዮን ሜጠ ወነሰ ተግልፎ ይላል። ይሄ በግዕዝኛ በጽጌ ድንግል ሰቆቃወ ድንግል ላይ ያሰፈረው ነው። ወደ አማርኛ መልሼ ትነግራችሁ። ከእብራውያን አንዱ ሕፃን በተከዜ የአባይ ወንዝ ተጥሎ በባህር ውስጥ ከመስጠም በፈርዖን ልጅ እጅ ድኖ ግብፅ ምድር ጠላቶቹን ገድሎ ወገኖቹን እስራኤልን አዳነ። የድንግል ማርያም ልጅ ኢየሱስ ክርስቶስም በገሊላ ሄሮድስ እጅ ከተገደሉት የቤተልሔም ሕፃናት ተርፎ የጽዮንን ምርኮ መለሰ፣ ጣዖታትንም ሰባበረ የሚለውን ነው። ይሄንን ታሪክ ምን ያገናኘዋል፣ ወይም ደግሞ ታሪኩን የጠቀሰበት ምክንያቱ ምንድን ነው? የሚለውን ልነግራችሁ ነው። እንግዲህ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅዱስ ድንግል ማርያም ጋር ወደ ግብፅ የመጣበትን ምክንያት ሁላችንም የምናውቀው ነው። ለምንድን ነው በመሰረቱ በስደት ወደ ግብጽ የመጣበት ምክንያት ስንል፣ ወደ ግብጽ በስደት የመጣበት ምክንያት ሄሮድስ በቅናት ተነሳስቶ ስላሳደደው ነው። እንደው በሰቆቃው ድንግል ድርሰቱ ላይ አባጽጌ ድንግን እንዲያስቀመጠው ለምንት ሄሮድስ ለወልድ ዳዊት ከመይቅትሎ ዘሐሰሶ እስመ መሰሎ በቅናት በቀናት ዘይወርስ ንግሶ ይላል። ሄሮድስ ኢየሱስ ክርስቶስን ያሳደደበት ምክንያት ገና ሰባሰገል ሰገል የተወለደው የአይሁድ ንጉስ ወዴት አለ እያሉ መባል ያቀርቡለት ሊሰግዱለት በኮከብ እየተመሩ በመጡ ጊዜ ሄሮድስ ይህን ሰምቶ ማን ነው ይሄ ንጉስ? እኔ አይደለሁም ወይ ንጉስ? ከኔ በላይ ሊሾምብኝ ነው ወይ የኔን ንግስና ገልብጦ የራሱን ንግስና ሊያመቻች ፈልጎ ነው ወይ በሚል በቅናት ተነሳስቶ ነበረ። በዚህም ምን አላቸው ሰባ ሰገልን እባካችሁ እናንተ ሄዳችሁ ሰግዳችሁለት ስትመለሱ እኔን ደግሞ ሰግጄለት እንዲመጣ ያገኛችሁበትን ቦታ እንድትነግሩኝማ ብሎ ይነግራቸዋል። እነሱም ሰምተውት ሂደዋል። ነገር ግን ኮከቡ ኢየሱስ ክርስቶስ አምላካችን ባለበት ሰማይ ቁሞ ብርሃኑን ወይም ጨረሩን ወደ ቤተልሔም ዘርግቶ ወደ ተወለደበት ቦታ መርቷቸዋል። ያንን ባዩ ጊዜ ሄደው ጨረሩ ባረፈበት ቦታ ላይ ብርሃኑ ባረፈበት ቦታ ቢገቡ ሕፃኑ ተወልዶ በከብት በረት ተኝቶ ባጠገቡም እንስሳት ትንፋሻቸውን እየገበሩለት በዚያ ወርድ በዛ ብርድ ወራት አግኝተውታል። በዚህም ምክንያት ሰግደውለት ወርቅ እጣንና ከርቤ ሰጥተው ተመልሰዋል። ወርቁ ዘላለማዊ ንጉሥ የመሆኑ የንግስናው ምልክት ወይም ዘላለማዊ አምላክ ዘላለማዊ ጌታ ኢየሱስ ክርስቶስ ነህ ሲሉ፣ እጣኑ የአምላክነቱ ምልክት ወይም ደግሞ አንተ የባህሪ አምላክ ነህ መስዋዕት የሚሰዋልህ መስዋዕትን የምትቀበል አምላክ ነህ ሲሉ፣ ከርቤ የሞቱ ወይም የመራራ ሞቱ ምልክት መራራ ሞትን ትቀበላለህ አዳምን ለማዳን ትሰቀላለህ ሲሉት ነው። እነዚህን ካረጉለት በኋላ መባቸውን ካቀረቡ በኋላ በሄዱበት መንገድ ተመልሰው ሊመጡ ሲሉ የእግዚአብሔር መልአክ ተገልጦ በመጣችሁበት መንገድ ተመልሳችሁ እንዳትሄዱ ብሎ ስለነገራቸው የመጡበትን መንገድ ትተው ተመልሰው በሌላ መንገድ ወደ ቤታቸው መጥተዋል፣ ወደ ሀገራቸው ተመልሰዋል። በዚህም ጊዜ ሄሮድስ በቁጣ ተናድደ፣ እውነትም የታቀደብኝ ነገር አለ እውነትም በስልጣኔ ላይ ግልበጣ ሊደረግብኝ ነው ብሎ በማሰብ ስልጣንን ሊወስዱብኝ ነው በሚል ቅድመ ፍራቻ ገና ማሳደድ ጀመራል። በዚህም መጀመሪያ ያደረገው ምንድን ነው? ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ለመግደል ሲያስብ በዛ በቤተልሔም ያሉ ሕፃናትን ሁሉ ወደ መጨፍጨፍ የደረሰበት ምክንያት ምንድን ነው? የተወለደበት ዓመት መቼ እንደሆነ ጠየቀ። ከሁለት ዓመት ወዲህ እንደሆነ ነገሩት አዋቂዎች። በዚህ ጊዜ እሱን ነጥሎ ማወቅ ጌታችንን ለይቶ ማግኘት ስላልቻለም እንዲሁ ባደርግ ይሻለኛል ብሎ ወሰነ ይሄም ምንድን ነው ከሁለት አመት በታች ሆነውን በሙሉ የቤተልሔም ሕፃናት መሰብሰብ ከሁለት ዓመት በታች ሆኑትን በሙሉ ሰብስቤ ስገላቸው ከነዛ መካከል ኢየሱስ የሚባለው የአይሁድ ንጉስ አንዱ ይሆናልና በዛው ገድዬው እላቀቃለሁ እገላገለዋለሁ የሚል ሐሳብ አስቦ ነበር ይህንም ካሰበ በኋላ ህዝቡን እንዴት አድርጌ ሰበስበዋለሁ ህዝቡ ውስጥ እንደ ብሎ ህጻናትን ይዞ ይመጣልኛል የሚል ሌላ ስጋት አደረበት። በዚህም ደግሞ መካሪዎች መላ መከሩት። በዚህም ምን አሉት እርዳታ አለ የህጻናት እርዳታ ነው ስማቸው እንድታስመዘግቡ ህጻናትን እየያዛችሁ እየመጣችሁ እንዲመዘገቡ አድርጉ የሚል እዞታን እንዲያዝና ህፃናትን እያያዙ ሲሰበሰቡ ዙሪያውን አጥረው በአንድ ላይ ሰብስበው ለመግደል ነገሩት። ይህምን እንዲፈጽም በነገሩት ጊዜ ተነስቶ አዋጅ አስነገረ። ህፃን ልጅ ያላቸው ህጻን ልጃቸውን እያያዙ ህፃን ልጅ የሌላቸው ደግሞ የሌላ ትርፍ ልጅ ያላቸውን ትርፍ ልጅ እየያዙ እየሰበሰቡ በዚያ በቤተልሔም ህጻናት በሙሉ ተሰብስበው እርዳታውን ለመቀበል ከእናቶቻቸው ጋር መጡ። እናቶችም ልጆቻቸውን ይዘው ለልጆቻቸው እርዳታ ሊያገኙ መጡ። በዚህ ጊዜ ሄሮድስ ዙሪያውን በጭፍራ አስከበበና ያንን የተሰበሰበውን ህዝብ እንዳይንቀሳቀስ ወደ ጎን፣ ወደኋላ፣ ኋላ ወደ ፊት እንዳይታደረገ በኋላ ከመሃል ላይ ገብታችሁ እያንዳንዱን ህፃን ግደሉልኝ የሚል ለጭፍሮቹ አዋጅን አስነገረ። በዚህ ጊዜ ጭፍሮቹ እየገቡ እነዚያን ህፃናት ካናታቸው እጅ እየነጠቁ ካናታቸው እጅ እየነጠቁ መግደል ቀጠሉ። በዚህም 144 ሺህ ህፃናት በዚያ በሄሮድስ ጭፍሮች ታርዶ ተገለዋል። ይህን ካደረገ በኋላ ግን አንድ የሚያሳዝን ወሬ ተሰማ። ያ እገለዋለሁ ያልከው ወይም ከነዚህ መካከል አንዱ ይሆናል ብላ ያሰብከው እዚህ ስብሰባ ውስጥ ከተሰበሰቡት ሰዎች ውስጥ አልተገኘም፣ የለም ወጥቶ ሄዶ አላመልጦሃል የሚል ወሬ ሰማ። ወዲያውኑ ተነሳና ጭፍሮቹን የት እንዳለ ፈልጋቸው አምጡልኝ ነው ያለው። መልአክ ለዮሴፍ ተገልጦ በህልሙ ከዚህ ቦታ ለቀውጣ ይችና ቦታ ለቀው ወደ ግብጽ ሽሽ ሕፃኑን እንዲገሉት ይፈልጋሉና ብሎት ነበረ። በዚህም መልአክ እግዚአብሔር ለዮሴፍ በህልሙ እንደነበረው ተነስቶ ወደ ግብጽ ሸሸ። ወደ ግብጽም በሸሸ ጊዜ እነሱን ጭፍሮቹን እያስከተለ እንዲደርሱባቸውና እንዲገሏቸው ለማድረግ ሞከረ፣ አልተሳካለትም። እመቤታችንንም ሦስት ዓመት ከስድስት ወር በስደት ቆይታ መጨረሻ ላይ ንጉሱ እንደሞተ መልአኩ በነገረው ጊዜ ለዮሴፍ ተመልሰው ወደ አገራቸው ገብተዋል። ይህ የምናውቀው ታሪክ ነው። ነገር ግን ቀደም ብለን መግቢያው ላይ እንደተናገር ሙሴንና ጌታችን መድኃኒታችን ኢየሱስ ክርስቶስን ምን አገናኛቸው የሚለውን እንነጋገር። ቀደም ብለን እንዳልነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስና ሙሴ ሁለታቸውም በሕፃንነታቸው የደረሰባቸው መከራ አለ። የሕፃንነታቸው መከራ የጌታችን ቀደም ብዬ እንደተናገርኩት ሊገሉት ከገሊላ ከቤተልሔም ሕፃናት መካከል አምልጦ የወጣ ነው። የሙሴስ ታሪክ እንደ ምንድን ነው የሚለውን ከዚህ እንነጋገር። ሙሴ የዕብራውያን ልጅ ሲሆን በግብፅ አገር በስደት ሂደው የነበሩት እስራኤላውያን በዛ በምርኮ ከሚገባው በላይ ያላቅማቸው እንዲሰሩ እየተደረጉ በነበሩበት ጊዜ ግፍ እየደረሰባቸው በነበረ ጊዜ ወንድ ልጅ እንዳይወለድ፣ ነፃ እንዳይወጡ ወንድ ልጅ ከተወለደ ነፃ ያወጣቸዋል። ወንድ ልጅ እንዳይወለድ፣ ወንድ በተወለደ ጊዜ እያያዛችሁ እያነቃችሁ ግደሉ፣ ሴት በተወለደች ጊዜ ግን አሳድጓት፣ እናት ታሳድጋት፣ አትግደሉባት በሚል አዋጅ አስነግሮ ፈርዖን የግብጽ ውስጥ የነበሩ ዕብራውያን ሴቶች ሲወልዱ ህፃናቶቻቸው በሙሉ ይታረዱባቸው ይገደሉባቸው ነበረ አንዴ የሙሴ እናት ምጧ መጣና ልጅ ተገላገለች። ነገር ግን የተገላገለችው ይሄ ልጅ ወንድ ነበረ። ወንድ ደግሞ በግብፅ ውስጥ አይፈለግም፣ ይገደላል። ቶሎ ብለው ሄዱና በአባይ ወንዝ ወይም በናይል ወንዝ ላይ በቅርጫት አድርገው ሙሴን ይጥሉታል። ያ ቅርጫት እያንሳፈፈ በቅርጫቱ ላይ ውሃው እያንሳፈፈ እያንሳፈፈ ይዞት ብዙ ይሄዳል። በዚህ ጊዜ የሙሴ እህት ማርያም የፈርዖን ሴት ልጅ አገልጋይ ነበረች እና ልጁን ባህር ላይ ጥለው ቶሎ ሂዳ ከፈርዖን ሴት ልጅ ልታገለግል ፈጥና ወደዛ ትሄዳለች። የፈርዖን ሴት ልጅ ገላዬ ልታጠብ ይዛችሁኝ ወደ ወንዝ ውረዱ ስትላቸው ወደ ወንዝ ወረዱ። ወደ ወንዝ ወርደው እሷ እየታጠበች እያለ ቅርጫት ወደ እነሱ ሲመጣ ያሉ ይህንም ቅርጫት ምንድን ነው ብለው ሂደው ሲያዩት ሕፃን ልጅ ነው። የፈርዖን ሴት ልጅ አየችው። ይህን ሕፃን እኔ አሳድገዋለሁ፣ ማንም እንዳይናገር ብላ የተጠቀለለበትን የእብራውያን ልብስ መሬት ውስጥ ቀብራ ነገራችሁ፣ እንደዚህ የተቀበረ ይሁን፣ አወጣለሁ ብትሉ ግን ከኔ ጋር ትጣላላችሁ በማለት ካዘዘቻቸው በኋላ ወደ ቤት ወስዳ ልጄ ይሆነኝ ብላ አሳድገዋለች። ሙሴም በዛ ቤት እንደ ንጉስ ልጅ ሆኖ በእንክብካቤ ያደገ በሚገርመው ነገር ት እያጠባች ያሳደገችው ግን እናቱ ነበረች። በምን ምክንያት ነው ብትሉ በቅርቡ የወለደች ይሄ ልጅ እያጠባች የምታሳድግልኝ ሴት ፈልጉልኝ ስትል የፈርዖን ሴት ልጅ እህቱ ማርያም እመጣልሻለሁ አሁኑኑ ብላ እየሮጠች ሂዳ የገዛ እናቷን ይዛ መጣ እያጠባች እንዲታሳድገው አደረገች። በዚህም እናቱ አምላክህ የፈርዖን ጣዖት አይደለም፣ ነገር ግን እግዚአብሔር ነው እንጂ እያለች ቃለ እግዚአብሔርን እያስተማረች ታሳድገዋለች። በመጨረሻም ካደገ በኋላ በእስራኤል ላይ የሚደርሰውን ግፍ በማየቱ ምክንያት በእስራኤል ላይ የሚደርሰው ግፍ ይበቃል ብሎ ከእግዚአብሔር ጋር ተነጋግሮ፣ ከእግዚአብሔር ጋር ተመካክሮ በመቅሰፍ ግብጽን በመምታት ፈርዖንን በመቅሰፍ በመምታት በግዞት ውስጥ በጭንቅና በመከራ ውስጥ የነበሩትን እስራኤላውያንን ከግብጽ ወጥተው እንዲሄዱ የኤርትራ ባህር ተከፍሎላቸው እንዲሻገሩ ወደ ርስት ምድራቸው እንዲገቡ ያደረገ ነው። ጌታችን አምላካችን ኢየሱስ ክርስቶስም እንደዚሁ የሲኦልን ባህር የቆረጠ ወደ ገነት እንድንገባ ያደረገ የሞት ደብዳቤያችንና የዲያብሎስን ገዥነት የሰበረ በግብፅ ጣዖታትን የሰባበረ ሙሴ ከሚገደሉት ህፃናት መካከል ተርፎ እስራኤልን ከግብጽ ስራት ነጻ እንዳወጣ፣ ጌታችን መድኃኒታችን ኢየሱስ ክርስቶስም ከሄሮድስ እጅ ተርፎ ከገዳዮች እጅ ተርፎ እኛን ወደ ገነት መለሰ። ከዲያብሎስ ቁራኝነት እንድንወጣ አደረገ። እኛም ይህም በማሰብ የክርስቶስን ውለታ በማሰብ ከሰይጣን ከዲያብሎስ ሥርዓት የምንወጣበትን ስራ እንድንሰራ ቅዱስ ፈቃዱ ይርዳን። እመቤታችን ቅድስት ድንግል ማርያም በዚህ በስደቷ ዘመን ከተነገሩ ነገሮች መካከል በዚህም አባጽጌ ድንግል በሰቆቃወ ድንግል ላይ ከደረሰው መካከል የሙሴና የኢየሱስ ክርስቶስ ተመሳሳይነት ወይም ምን አገናኛቸው የሚለውን በዚህ ጨረስን። በቀጣይ በሌላ መሰናዶ ወይም በሌላ ተአምር እስከምንገናኝ ድረስ እግዚአብሔር አገራችን ኢትዮጵያን ሰላም ያድርግልን። ድንግል ማርያም ስለደረሰባት መከራ ስትል ጭንቅ ስትል ከመከራ ሥጋ፣ ከመከራ ነፍስ ተሰውረን ሀገራችን የኢትዮጵያን ሰላምታ አድርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።